አዲስ አበባ ከተማ በሁለንተናዊ መልኩ ስትለወጥ አቧራ ለብሰው የነበሩ ሲኒማና ቲያትር ቤቶቿንም አልዘነጋችም። ባለፉት የለውጥ አመታት ለዘርፉ ትኩረት በመስጠት ኪነ ጥበቡን የሚያሳድጉ ስራዎች እየተሰሩ ይገኛል። ምቹና ዘመኑ የደረሰበትን ቴክኖሎጂ ያሟላው የህፃናትና ወጣቶች ቲያትር ቤት በተመረቀበት ዕለት መልዕክት ያስተላለፉት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ዘርፉ በርካታ ችግሮች ገጥመውት እንደነበር አስታውሰዋል። አዲስ አበባ ከተማ የኪነ ጥበብ መፍለቂያና ጅማሮ እንደመሆኗ መጠን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 ኪነ ጥበብ ዘርፉንም ችግሮቻቸውንም ለማዳመጥና ለመፍታት ከተማ አስተዳደር አመራሮቻችን ጋር ውይይት ፈጥረን ሀሳቦችን ስናዳምጥ የተለያዩ ግብአቶችን ስንወስድ ቆይተናል። በውይይታችን ወቅትም የዘርፉ ተዋናዮች ዛሬ የመረቅ ነው አይነት የቲያትርና ሲኒማ ቤት ሲኒማ ቤቶች ተሰርተው ለማየት ያላቸውን ጉጉት ነግረውን ነበር። አዳምጦ በተግባር ምላሽ መስጠት መገለጫ የሆነው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 መንግስታችን ኪነጥበብ ለሁለንተናዊ ብልጽግናና ለጀመርነው የሀገራችን ማንሰራራት ጉዞ ዋነኛ አንቀሳቃሽ ሞተር እንደሆነች ጽኑ እምነት አለው። ስለሆነም ኪነጥበብ ማህበረሰብን በማዝናናት፣ በማስተማር፣ በማንቃትና በማደራጀት ለሀገራዊ አላማ እንዲሰለፍ ማድረግ ላይ የሚጠበቅባትን ሚና እንድትወጣ አስፈላጊው ሁሉ እንዲደረግ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 ሆሊውድን በአዲስ አበባችን መገንባት እንችላለንና ባለፉት የለውጥ ዓመታት ለኪነ ጥበብ ዘርፉ በተሰጠው ትኩረት 110 ፕላዛዎች ፕላዛዎችና 50 አምፊቴያትር ማሳያዎች መገንባታቸውን ያወሱት ከንቲባ አዳነች አቤቤ ለምረቀ የበቃው የህፃናትና ወጣቶች ቲያትርም ዘመኑ የደረሰበትን ቴክኖሎጂ ያሟላ መሆኑን ተናግረዋል። ሙሉ ለሙሉ ለቲያትር ቤትና ለሲኒማ ቤት አገልግሎትና ተያያዥ አገልግሎት ብቻ የተገነባ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 ሲኒማና ቲያትር ቤቱ የራሱ የሆነ ገቢ እንዲኖረው የተለያዩ ገቢ ማስገኛ ግንባታዎች እንደተከናወኑለት የተናገሩት ወይዘሮ አዳነች የኪነ ጥበብ ባለሙያዎችም የወል ትርክትን በመገንባትና ትውልድን በመልካም መንገድ በማነጽ ያላቸውን ሚና እንዲወጡ ጥሪ አቅርበዋል። አዎንታዊ የሆኑ የጋራ ቀለሞችና እሴቶቻችንን አብሮነታችንን የዳበሩ ሀሳብ ትግሎች ጎልተው እንዲወጡ የማድረግ የወል ትርክትን በመገንባት